ደ ሰላም ሰላም ሰላም ሰላም፣ እንደምን እንደምን እንደምን ዋላችሁ። ይህ አዲስ የሸገ ሚዲያ ቻናላችን ነው። ዛሬም እንደተለመደው አዳዲስ ቪዲዮዎችን ይዘን መጥተናል። ቻናላችንን ሳብስክራይብ፣ ቪዲዮዎቻችን ላይክ እና ሼር በማረግ አብሮ ነታቸአለ እሺ ወደ መጀመሪያ ቪዲዮችን ለፍ በምስራቅ ጉራጌ ዞን ስምንት የአንድ ቤተሰብ አባላት በበሉት የተመረዘ ምግብ ምክንያት ሰባቱ መሞታቸው ተሰምቷል። ከጉራጌ ዞን መሰረተ ወገራም ቀበሌ ውስጥ በዳሾ ወረዳ አካባቢ ላይ አንድ ቤተሰብ ህዳር ስድስት ምሽት አንድ ሰዓት ላይ በተመገቡት ምግብ የተመረዘ በመሆኑ ምክንያት አባት አቶ ኃይሌ አበርናን ጨምሮ ስድስት ልጆቻቸው እንዳረፉ ተሰምቷል። ከሞቱት ህፃናት ውስጥ የአንድ ዓመት ከሰባት ወር ጀምሮ የአምስት ዓመት የሰባት ዓመት የአስራ አራት ዓመት የ15 ዓመትና እንዲሁም የ17 ዓመት ልጆቻቸው በዚህ ምግብ መመረዝ ምክንያት እንደ ሞቱ ተሰምቷል። አንድ ቤተሰብ ከሞቱት ውስጥ እናትየዋ ብቻ የተረፉ ሲሆን ወይዘሮ ዳመነች እንግዲህ አዲስ አበባ በሚኒሊክ ሆስፒታል በጽኑ ሕሙማን መታከሚያ ውስጥ ክትትል እየተደረገላቸው ሲሆን ፖሊስም የእሳቸው መንቃት እየተጠባበቀ ያለ በመሆኑ የበሉት ምግብ ምንድን ነው፣ ምንድነው የገባበት የሚለውን መልስ ከእሳቸው አፍ ለመስማት እየተጠበቀ ይገኛል። እሺ እንደሰማነው ነው። እንግዲህ ያው ባለፉት ቀናቶች ከነበሩ ዜናዎች አንዱ ይሄ ነው፣ ከተፈጠሩ ጉዳዮች መሀል እንደ ቤተሰብ ነው የሞቱትና፣ ያው ፖሊስ ገና መግለጫ አልሰጠም። በምን ምክንያት እንደሞቱ ያው በምግብ በልተው እንደሞቱ እንጂ ምን ምግብ ውስጥ ምን ነበረ፣ ምን እንደተፈጠረ ያው እንደሰማነው አልታወቅም። እንግዲህ ያው ፖሊስ መግለጫ ሲሰጥ ሰምተን የምንዘግበው ይሆናል ማለት ነው። እንቀጥል። ግብረ ሰዶም ነኝ ኢትዮጵያ ውስጥ የምነው ነገር ግን ከየትኛውም ወንድ ጋር ሴክስ አድርጌ አላውቅም። ላይ ህጉም ባህሉ ምንም እኔም ደግሞ ብቻዬን ንድ ስለሆነ ለብዙ ዓመት እንደዛ ስለማይፈጥ አስገድጀም አልደፍርም። ልሞት ይሻለኛል። ነገር ግን በተፈጥሮ ምክንያት ለዛ ነገር ፍላጎት ስላለኝ ለምን ደጅ እንደረጋለን ላይ እንደዛ ስደረጋለን። በደቡብ ኢትዮጵያ ኦሞ ወንዝ አካባቢ የሚኖሩ ሰዎች ሲወልዱ ሕፃኖቹ ቀድመው የላይኛውን ጥርስ ካበቀሉ ሚንጊ ይባሉና ርኩስ ተብለው ጥልቅ ጉድጓት ተጥለው ይገደላል። እንግዲህ ጻፍ ምንም ያደረጉ በተፈጥሯቸው በተፈጥሮቸው ምክንያት ሶ እኛስ በተፈጥሮ ምክንያት መገለል ፈራቀርነት አይደለም ወይ? ደግሞ ይህን ነገር ሌጋ ላይ ያዙ ያደረጉ ሀገራት ፍሪ ቪዛ ቢሰጠ እንግዲህ እንደሰማችሁት ነው። የራሳችሁን ኮሜንት አስቀምጡ። ግን ፐርሰናሊ እኔ በጣም ይወርድን ነው ወይ ደግሞ እዛ ሌጋላይዝ ወዳደረጉት ሀገራት መሄድ ትችላለህ። እዚህ ሀገር እንግዲህ አይፈቀድም፣ አይፈቀድም። እንቀጥል። ለማንኛውም ሰብስክራይብ ማድረግ እንዳይረሳ፣ ሰብስክራይብ እያደረግን ቲክቶክ ላይ የምታለቅሱ ሰዎች ይላል። እዚህ ወንድማችን ካሜራ ፊት ቲክቶክ ላይ የምታለቅሱ ሰዎች ቆይ ማልቀስ ከጀመራችሁ በኋላ ነው ሪከርዱን የምትጫኑት፣ ወይስ መጀመሪያ ሪከርዱን ከተጫናችሁ በኋላ ነው ማልቀስ የምትጀምሩት? ወይ ደግሞ ኤዲት ስታደረጉት ሳ ቪዲዮውን እያለቀሳችሁን ኤዲት የምታደረጉት፣ ወይስ ልክ እንደጨረሳችሁ ተጠራርጉትና ነው ኤዲት የምታደረጉት? አንዳንዴ ሪከርድ ደግሞ አድርጋችሁት አንዳንዴ ላይቀርጽ ይችላል እና አቁማችሁ እንደገና ቢያግማችሁ ነው የምታለቅሱት። ግራ ገብቶኝ ነው ማለት እኔም አሁን ለሰራ እያሰብኩ ነው። የሆነች አንዳንድ ችግር ገጥማኝ ያለችና እስቲ ሐሳብ ፈልጌ ነው። ሐሳብ ስጡት። እንግዲህ እንደዛ የምታደርጉ ሰዎች ሐሳብ ስጡት። ወንድማችን ምክር ፈልገዋል። አጃ ቢያስባለው ዜና አከራይ ለተከራያቸው የአንድ ሚሊየን ሚሊዮን ብር ስጦታ አበርክተዋል። የተፈጠረው ያልተጠበቀው ክስተት እንዲህ ነው ሜክሲኮ የሚገኘው ደብረ ወርቅ ታወር ባለቤት አቶ ተመስገን ከፍ ያለው አለሞን በርገር ለተባለ ድርጅት የአንድ ሺህ ካሬ ሜትር የሆነ ቦታ ለሬስቶራንት አገልግሎት ያከራያሉ ተከራዩም እንግዲህ ሬስቶራንቱን የማስዋብ ስራ ከሰራ በኋላ ለማስመረቂያ ሰዎችን በሚጠባበቅበት ሰዓት እኚህ አከራይ ተገኝተው የአንድ ሚሊየን ሚሊዮን ብር ስጦታ አበርክተውለታል የእናንተስ አከራይ ምን እያደረጉ ነው እስኪ እስቲ ስለ አከራይ እስቲ አውሩ እስቲ እስቲ ነገሩ እናንተ አከራይ ምን ያደርጋል? እንግዲህ አንድ ምንም ብር ሰጥቷል። እንደየቤቱ ነው እንግዲህ ምን እንደያከራይ ይለያያል። እኔ ስንቀጥል የምስር ጉድ የምን አረፋ ይመስላችኋል ባለሙያ በስመ አብ እየቤታችሁ ከኛ ሙያ እንድትማሩ ስንል ነው። በስመ አብ ተቃጠለ ተጠበሰም። አዳሜ ባልሽ እምታቃጪው እንግዲህ ያ ይህ ሁሉ ጉድ ነው እንግዲህ እንዳያችሁት፣ ከምስር የሚወጣው የዚህ ሁሉ ሰው ጨጓራ የሚልጠው ይህ ሁሉ ቆሻሻ ሳይወጣ ሳይታጠብ እየተመገብ ነው። እንግዲህ ከዚህ ትምህርት እንውሰድ ለማንኛውም ፒ ኦ ቪ ጎቤውን መንገድ ላይ ስታገኙት። እንዴት ነሽ? ሰላም ነው። ሰላም ነው። ቲክቶክ ላይ ውር ውር ስትይ ከሰው በላይ ሆንሽ መሰለሽ። ኧረ አይደለም። አይ በቃ ልመለስ መሰለኝ። ዕቃ ረሳ

ምን ደሞ ተጫዋች ነበር ካሉ ኳስ። አዎ፣ ነገሩሽ እንደው እንዳምን ኳስ ስታለል ራሱ ባይን ማየት ራሱ ከብዳቸዋል። እንኳን ሚያዙ ይቀርና ባይኑ ሳይ ነው። ጎል ውስጥ አረ እባክህ ጎበዝ ነበርክ ማለት ነው። እንዶችን ነው የሚወዱኝ በብዛት። ከነሱ ጋር ነው የምትጫወተው? አዎ እንዶች ምን መሰለሽ። እሺ የሆነ ጊዜ ተሳሳትኩና ኳስ ከሜዳ ሲጠርዘው እነሱ ጋር ህንድ ሀገር ወረደ ከዚ ከኢትዮጵያ፣ ድንገት ነው እሺ ከዛ ኳሱ ጠፋ ተባልንና ሁለት ቀን አድረን። እሺ ተንኮሱ መታው ኳስ እኛ ጋ ነው መታችሁ፣ ውሰዱ ብሎ በዚህ ዘገቡልኩ ለረባክ እኔ አላየሁም፣ እንግዲህ ሰው ነግሮ። እሺ ከዛ እኔን ፍለጋ መጡ፣ ተደበቅኩ። ሰማይ ላይ ማልቀር በሄሊኮፕተሮችን ፈልጉኛ ያገኙኛና ሄሊኮፕተሩ ውስጥ ሆኖ ይቅርታ ጠየቁኝ። ይቅርታ ሲጠየቁኝ ሰላም አልኳቸው። እንደዚህ ጨበጥኩ ወደ ላይ እሱ ሰውየው ዋኑ አሉ ወረዱ። አርባ ስምንት ሺ ይሆናሉ ብዛታቸው ኧረ እባክህ በስመ አብ ሲወርዱ በቃ በዛው ተወኩ ተናድጄ። ኳስ ኧረ በዛ ነው ያቆምኩ።

እኔ ጫሙ ይመሳሰላል። አይደለም የእስረኛ ነው ያልኩ። ደግሞ የልማት ቀን ይመስል ሁሌ አረንጓዴ ነው የሚለብስ አለ

በመቶ አስራ ሁለት መሀል ከተማ ላይ ነው የሚሄዱት። እንግዲህ እግዚሔር ይላችሁ ቆይዋቸው። ሁለት ነፍስ ነው ያላችሁ? ምን አይነት ቀልድ ነው ማለት? ምን አይነት የጅል ቀልድ ነው? ምን አይነት ለራስ ለማሰብ ነው እን ማለት? ሁለት ነፍስ ኖሯችሁ ነው እንደዚህ አይነት ቀልድ የምትቀልዱት? ያሳዝናል። መድሃን ለምን ቅጥል ብዬ ነው። አዲስ አበባ ላይ የምታሽከረክሩ ሹፌሮች አከበርኳችሁ። እዚህ ጋር ደግሞ ሹፌር ያከብራል እዛ ጋር ደግሞ እንዳየነው ሹፌር ምን እንደሚያደርግ ተስማምታችሁ የምታሽከረክሩት እኔ በሶስት በሶስት ቀን ገና ጨጓራ በሽተኛ ልሁን እንዲ መሀል ላይ ገብተሽ እንደዚህ የምትዩ አንቺ የህን ዳክተር ነሽ። በዚህ ላይ የብብሽ ጥቁረት አለ ከዛ የምትቀቢው ደግሞ ይሄ ባለ 14 ብር ዶደራንት አለ። መሀል ላይ ነጭ ሆኖ ሌላ ዜብራ ነው ይመስሉ። ከብድብትሽ ጥቁረት ጋር አስከለ። እንዴ ምን ሆናችሁ ነው? መብራት ለቆንድስ ጅን ብላችሁ የምትሄዱት ሰው ሰራሽ ነው ይሄ ፍሬንም ቢቢልስ እንዴ! ኧረ ተው እንዴ ምን አይነት አሽሽ እየጦዛችሁ ደሞ ሁሉም ይጦዛል። ደሞ ለማለትም ቸገረኝ እኔ እንዴ ኧረ ተው፣ መኪና ነው የኢትዮጵያ ህዝብ አያ ነው ይፈረው መኪና ይፈራል። እመቤቴን እኔ አከበርኳችሁ። አዲስ አበባ ላይ የምታሽከረክሩ ሱፌሮች እኔ በሁለት ቀን የጨጓራ በሽተኛውን እኮ ኧረ ተው ነውር ነው። ካሳ ለመብላት እንደዚህ የሰውንም ህይወት ለማበላሸት፣ እንዲመራሯት እንደ ምድረብብት አንገት አረ በስማ ጨረሰው። እንግዲህ ህዝቡን እንዳለ ስግጥፍም ስጋሽ ሰለሞን ይላል። ካዶኒ ጋር የነበራቸው ድንቅ ቆይታ ነበረ። ሰገጤ በኛ ጊዜ ገበሬ እንደማለት ነው። አንድ ቦታ በድሮ ጊዜ ስግጥ ፍምስ ምን አይነት ትርጉም እንደነበረው እየነገሩት ነው። አይወጣም። ማን ወንድ ያወጣል? የበሰለ እያማረበት እየጎመራ ይመጣ፣ እየጎመራ ተቀመጠ፣ በቀየነ ውብ ይሆናል። ውብ ይሆናል ይመጣል፣ አሪፍ ይሆናል። ትንሽ እዛ ውስጥ ንፋስ ማስገባ አሰ አሁን በል አይተህዋል። ሁሉም ነገር ሁሉ የሳይኮሎጂካሊም የፈለግከውን በእውንም ቢሆን አይተህዋል። በቃ ስለዚህ ማንም ሊያሰናክልህ አንተ ራስህ ልትሰናከል ብለህ ካልፈቀድክለት በስተቀር። ድንቅ ምክር ነው፣ የአዋቂ ምክር ያሳጣን። ኤኒዌይስ ጃኖባ ሀይሉ መርጋ ድንቅ ሰው፣ እስቲ እንስማው ወቸው ጉድ ላይ ቀርቦ ያወራውን ሽልማት አጋጥሞ ያለው ከፋን ነው። እዛው ፐርፎርም እያልክ እያለ የወርቅ ሰዓት ተሸልመ ያውቃለሁ። የዱባይ ውስጥ አይደለም፣ የዱባይ አምስት መቶ ዩሮ ነው የተሸለምኩት። የወርቅ ሰዓት ስልሽ የወርቅ ቅብ ነው እንጂ ወርቅ ወርቅ አይደለም። እና ምን ነበርኩ አመኝ ካጥይ ነበር። ይወት ሰዓትነቱ በራሱ ሰዓት መሆኑ በራሱ የሚሰጥሽ ሰውየው እንግዲህ ክብሩን የሚገልጽበት ላንቺ አለውን ፍቅር የሚገልጽበት ልክ አቶ ይመስለኛል፣ አንድ እጁ ላይ የሚያጌጥባትን ነገር አንስቶ ሲሰጥሽ በቃ አስበሽዋል። በጣም ፈልጎ ይመስለኛል። እና ትልቅ ክብር ነው። ድንቅ ነው። አዎ ቆንጆ ጊፍት ነው የተሰጠው ሀይልሽ። እንግዲህ ለዛሬ የነበሩን ቪዲዮዎች እነዚህን ይመስሉ ነበረ። በመጪው ፕሮግራም በአዳዲስ ቪዲዮዎች እስክንገናኝ ድረስ ሁላቸውንም ሰላም፣ ጤና፣ ፍቅር ቻናላችንን ሰብስክራይብ ቪዲዮዎቻችንን ደግሞ ላይክ እና ሼር አድርጉ። እናመሰግናለን።